ከታላቅነቷ ይልቅ ድክመቷ፣ ከአቅሟ ይልቅ ያለመቻል ታሪክ ተቀርጾ በዓለም ሕዝብ አእምሮ እንዳይፋቅ ተከትቧል። የስልጣኔ ጀማሪነቷ ከነፃነት ቀንዲልነቷ ይልቅ የአንድ ወቅት ረሃብ ከፍ ብሎ እንዲስተጋባ ተደርጎባታል። ወትሮም አፍሪካን ደካማ አድርጎ የመሳልና በራስ አቅም መቆም አይችሉም የሚለውን ለዓለም ሕዝብ የሚነግሩት የዓለም ሚዲያዎች ኢትዮጵያን በመጥፎ ጎን ቀርጸው የታሪክ ጠባሳ አኑረውባታል። የዓለም ሕዝብ አስተሳሰብ ኢትዮጵያ ሲባል ረሃብ፣ ኢትዮጵያ ሲባል ምንም የማይሰሩ ደካሞች ድሆች አርጎ የተቀረጸ ነበረ። በዛ መንፈስ የተቀረጸ በዛ ላይ ደግሞ ጦርነት፣ ግጭት ስላለ በዛ አስተሳሰብ ከኛ የሚወጣ እውነተኛ እውነተኛ ስራ ተግባር፣ ወይም ደግሞ ማንኛውም ነገር ህዝቡ አምነው የማይቀበለው ነበረ። ምክንያቱም ህዝቡን በ በአንድ መስመር በአንድ እንትን ቀርጾ በዛ ብቻ ነበር የሚያየው። ምንም እንኳን ዓድዋ ላይ የተገኘው ድል የታሪክ እጥፋቷ በጥቁር ሕዝቦች የተጫነን የባርነት ቀንበር ያነሳ ትልቅ ድል በዓለም መድረክም ኢትዮጵያ የነፃነት ምልክት እንድትሆን ያደረገ ቢሆንም ይህ ታሪኩ ያልጣማቸው ረሐብና ጦርነት ችግርና ድህነት መጠሪያዋ እንዲሆን ያደረጉቱ አቅሟን አቅልለው አይተዋል። ግን ደግሞ የዓድዋ ድል የጥንካሬ የይቻላል መንፈስ ከኢትዮጵያውያን አልፎ ለአፍሪካውያን ጭምር መሆኑን ልብ ይለዋል እና ያ ድል ምን አመጣ እንግዲህ ለእኛ ብቻ ሳይሆን በዛ በቅኝ አገዛ ስር ለወደቁት በሙሉ ትልቅ ዜና ሆኖ እንደ ኢትዮጵያኖችማ ካቸነፉ እኛም እናቸንፋለን የሚል የማበረታቻ ኢንስፒሬሽናል የሆነ ነገር ስላመጣ በዛው በአጭር ጊዜ ውስጥ የቅኝ አገዛ ስርዓት ከዓለም ላይ ሊጠፋ ቻለ። ዛሬም የአድዋ ድል መንፈስ የተስተጋባባቸው የአድዋ ልጆች በአንድነት ቆመው ዳግም አድዋን በሕዳሴው ግድብ አረጋግጧል። ሴሪቲ ካውንስል በተደጋጋሚ በዚህ ጉዳይ መክሯል። በጣም ብዙ ወዳጆቻችን መክረዋል፣ አስጠንቅቀዋል፣ አስፈራርተዋል። ብዙዎች አብረን ብንሰራ በፈቀድን በወደድን ነበር፣ ነገር ግን ይህን ጉዳይ ካልተዋችሁት ብለውናል። የየዕለት ስራችን ውስጥ የሚታይ ነገር ነው። አንድም በመደገፍና በርቱ በሚል አይደለም፣ በጫና በገንዘብ ብታይ ዓለም ለካዚኖ ለሆቴል ብድር የሚያበድር የዓለም ተቋማት በሙሉ እንደዚህ ላለው ስራ አንድም ሰው ብድር አይሰጥህም፣ እርዳታ አይሰጥህም። ያለ ሀብት ውስን መሆኑ ፍላጎት ጋር የማይጣጣም ነገር በመሆኑ ምክንያት ትታሰራለህ። ህብረተሰቡ ገንዘብ አዋጥተው ቦንድ ገዝተው ዋንጫ ዩ ነው ተረካከበው ትልቅ ድጋፍ አድርገዋል። ሎተሪ ገዝተው ትልቅ ድጋፍ አድርገዋል። ውጪ የሚኖሩ ኢትዮጵያውያንም እየበኩላቸውን ድጋፍ በገንዘብም በሀሳብም ደሞም ከሌሎች ጋራ የዚህን ግድብ ተገቢነት አግባብነት በማስረጃ ብዙ ሰርተዋል። የሁሉ ተጠቃቅመው በአንድ ላይ ሆነው ነው። ይሄ ግድብ እንግዲህ እዚህ ስኬት ላይ የደረሰው ባድዋ ላይ የጠላትን ጉልበት ለማሽመድመድ የሀገርን አንድነት ለማስከበር ኢትዮጵያውያኑ ባላቸው ሁሉ አንድ ላይ ቆመው ድል አድርገዋል። ይህም በቅኝ ለመገዛት እንደ አፍሪካ ተምሳሌት አድርጎን ለመላው ጥቁር ሕዝብ የዲፕሎማሲ ገር ኃይል እንደሆነ ሁሉ የህዳሴው ግድብም በዘመናዊው የኢትዮጵያ ታሪክ ባድዋ ልክ የሚቆም ነው። ኢትዮጵያውያኖች እንደገና ኮት የሚደረጉበት የሚጠቀሱበት ኢትዮጵያኖች፣ ለካ እንደዚህ ቆራጥ ናቸው፣ ይሄ እንዲህ አይነት ነገር አስበው ለመጨረስ የሚችሉ ናቸው የሚል መንፈስ እንደገና መፍጠሩ፣ ያ እንግዲህ በዲፕሎማሲ ማንጋል ትልቅ ቦታ እንዲኖረን እኛ የምናቀርበው ሐሳብ እኛ ከሌሎቹ ጋራ ለመስራት የምንፈልገው ሲሪየስ መሆናችንን ቁርጥ ያለ መንገድ መከተላችንን ስለሚያሳይ በዲፕሎማሲውም ደረጃ ካየኸው ትልቅ ቪክቶሪ ነው፣ ትልቅ ድል ነው ማለት ነው። ኢትዮጵያውያኑ ዓድዋ ላይ ድል ለማድረግ በብዙ ዋጋ ከፍለዋል። ከውስጥ እስከ ውጭ ያሉ ጠላቶችን በአንድነት ቆመው ድል አድርገዋል። ዛሬም የሕዳሴው ግድብ ስኬት በዚሁ ልክ የሚጠቀስ ተመሳሳይ ታሪክ ይዟል። ያ ድል ማንነታችንን አስረገጠ ማለት ነው። ምክንያቱም ድሉ ሊቀለበስ የማይችል ድል ስለነበረ እና በዛ መንፈስ ነው እንግዲህ ህዳሴ ግድብንም የምናየው። ምክንያቱም ህዳሴ ግድብ እስከዛ ድረስ ጊዜ ድረስ ያልተጀመረው በመጨረሻም ደግሞ ሊጠናቀቅ ያልቻለው የካፒታል እጥረት ነው፣ የፋይናንስ እጥረት ነው እና ያንን ፋይናንስ ያንን ካፒታል እንዳናገኝ ደግሞ ጠላቶች ነበሩ። እንደ ግብፅ አይነት ጠላቶች አሉ። ውሃውን እኛ ብቻንን የምንጠቀመው እናንተ መጠቀም የለባችሁም፣ አንድ ጠብታ ኮንትሪቡት እንኳ ሳያረጉ። ለዚህም ነው የህዳሴው ግድብ የታሪክ ኩስመና ማብቂያ፣ የተስፋ ብርሃን መፈንጠቂያ፣ ለኢትዮጵያ ማንሰራራት መንደርደሪያ ነው የሚባለው። ኢትዮጵያውያን ከተባበሩ የማይችሉት ነገር አለመኖሩን ብቻ ሳይሆን ለአፍሪካውያን የመቻል ምሳሌ፣ የሌሎችን እጅ ከመጠበቅ በራሳቸው ማድረግ እንዲችሉ ማነቃቂያም ነው።